ላይና ኤልሳቤጥ ሕይወት ላይ ይሆናል የሚባለው ነገር በፍጹም የለም። ነገሩ እንደማይሆን ያስቡት እንጂ እንደሚሆን የሚያውቀውን እግዚአብሔርን ግን ማምለክ አላቆሙም። በጣም ክፍሉ ላይ እያለ ለዘካርያስ እያገለገለ መልአኩ ገብርኤል መጣና በቀኙ ቆሞ የምስራች ነገረው። አይሆንም ብሎ ተስፋ ስለቆረጠ፣ አይቻልም ብሎ ተስፋ ስለቆረጠ አምኖ መቀበል አቃተ። ምን ብሎ ስለነበረ? አይሆንም ብሎ ስለነበረ። የሆነ ሰው አይሆንም ባልከው ጉዳይ ላይ እግዚአብሔር ዛሬ ይመጣል። ያ አይሆንም ያልሽውን ጉዳይ እግዚአብሔር ዛሬ ወደ መሆን ይቀይረዋል። እና የዛሬ ዓመት አለው ሚስት ኤልሳቤት ከናድራሻው ኮ ጠርቶ ገና ያልተጸነሰውን ልጅ በሆድ ያልተሰራውን ልጅ ስም አውጥቶለት ስም ጠርቶለት ነግሮት ሄደ። ለመቀበል ተቸገረ። ይህ ትንቢት እስኪፈጸም ድረስ አለና አፉን ምን ብሎት ዘግቶ ዲድ አድርጎት ሄደ። የሚገርማችሁና የሚደንቃችሁ ነገር በአገልግሎቱ በዙሪያው የነበሩ ካህናትና የካህናት ልጆች ሁሉ የሚቀኑበት ሰው ነው። በእድሜ የገፋ ነው። አቅሙ ጉልበቱ ምናምን የደከመ ሰው ነው። ቤት ላይ ደግሞ የሚያደክመው ነገር አለ፣ ነቀፌታ አለ። በዛ ሁሉ ግን በጽናት ቆሞ አምላኩን እግዚአብሔርን ያገለግላል። ደስ ሲል ይሄ ይውደቅብን። ይሄ እጣ ይውደቅብን። ሁላችንም ሉቃስ ወንጌል ምዕራፍ አንድ ላይ እንሄዳለን። ፕሮፌት አብይ ታነብልናል። ሉቃስ ወንጌል ምዕራፍ አንድ ከቁጥር 24 እስከ 25 ታነብልንና ከዛ ደግሞ ወርደህ እናንተ በኋላ ታነቡታላችሁ። ከ36 እስከ 41 ደግሞ ትቀጥላለህ። እኛም በጌታ በኢየሱስ ስም እንሰማሃለን። ከዚህ ወራትም በኋላ ሚስቱ ኤልዛቤጥም ጸነሰች፣ ነቀፌቴንም ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበትም ወራት እንዲህ አድርጎልኛልና ስትል ራሷን አምስት ወር ሰወረች። እነሆም ዘመድሽ ኤልዛቤት እርሷም ደግሞ በእርጅና ወንድ ልጅ ጸንሳለች፣ ከእርሷም መካን ስለነበረች ይህ ስድስት ወር ነው። ለእግዚአብሔር የሚሳን ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃሌ ይሁንልህ አለች። መላኩም ከእርሷ ሄደ። ማርያምም በዚያ ወራትም ተነስታ ወደ ተራራማ ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስን ቤት ገብታ ኤልዛቤጥን ተሳለመቻት። ኤልዛቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማሕፀኗ ውስጥ ዘለለ። በኤልዛቤጥም መንፈስ ቅዱስ ሞላባት። በቃ። ሌላውን እናንተ ሙሉ ክፍሉን ታነባላችሁ። ጌታ ጊዜ ይስጣችሁ። አሜን። ይ የመጣሁት መልእክት አንድ ነው። እግዚአብሔር ነቀፌታችሁን ያስወግደዋል። በየትኛው ቀን በየትኛው ሰዓት በየትኛው ወር በዚህ ወር እግዚአብሔር በተመለከታቸው ጊዜ ነቀፌታችሁን ያስወግደዋል። የሆነ ሰው በዚህ ቀን፣ የሆነ ሰው በዚህ ሳምንት፣ የሆነ ሰው በዚህ ወር ክርክር አለው፣ እግዚአብሔር ያስወግደዋል። አንድ ሰው ይጩህና እግዚአብሔር ይበል ነቀፌታዬን ያስወግደዋል። ክብር ለኢየሱስ ይሁን። እንግዲህ ይህንን መጽሐፍ ስታነቡ ዛሬ ስለ ኤልሳቤት ነው ጥቂት ነገር የምላችሁ። ይህን ቃል ብዙ ጊዜ ተሰብካችሁ ሰብካችሁ ሊሆን ይችላል። ክብር ለኢየሱስ ይሁን። ዛሬ ግን ጌታ መንፈስ ቅዱስ እንደገና አቀብሎኝ ይዤላችሁ መጥቻለሁና፣ የኤልሳቤጥን ታሪክ ብዙዎቻችሁ ታውቃላችሁ። የካህኑ የዘካርያስ ሚስት ነች። ዘካርያስ ታማኝ አገልጋይ ነው። ታማኝ ካህን ነው። ስለሱም ብዙ አላወራችሁም። ስለሷ ብቻ ነው ዛሬ የማወራችሁ እና ዘካርያስ ጋር አለማመን ነበር፣ ኤልሳቤጥም ጋር አለማመን ነበረ። ቢኮዝ ጉዳዩን ረዥም ዓመት ጠብቀውታል። አልሆነላቸውም። አልተሳካላቸውም። ስለዚህ አይሳካም ብለው ምን ብለዋል? ደምድመዋል። ስለዚህ የሆነ ሰው አይሳካልኝም ባለው ጉዳይ ላይ ነው ዛሬ የምናገረው። ይሳካልሃል፣ እንደ ነቢይ ነው ማወራው። ይሳካልሻል፣ እንደ ነቢይ ነው ማወራችሁ። ይሳካላችኋል፣ ቢኮዝ ያለው የእግዚአብሔር ቃል ነው። አንዳንድ ጊዜ እግዚአብሔር አመሻሽ ላይ ሊመጣ ይችላል። አንዳንዴ ደሞ ደግሞ እግዚአብሔር ማልዶ ሊመጣ ይችላል ማልዶ ሲመጣ ፈጠነ ብራቮ ብለን የምንደሰትበት አመሻሽ ላይ ሲመጣ ደግሞ ለምን ብለን የምናዝንበት አይደለም ክብር ለኢየሱስ ይሆን እግዚአብሔር ምንድን ነው እግዚአብሔር ነው መዝሙር 62ን እስቲ አንድ ሰው ፈጠን ብለ ፕሮፌት አውጣና 11ኛውን ቁጥር አንብብ እስቲ ብዙ ሰዎች ከነቢያት ሰምታችሁ ሊሆን ይችላል ከእግዚአብሔር ሰምታችሁ ሊሆን ይችላል ቀጥታ በህልም ሰምታችሁ ሊሆን ይችላል በራእይ አይታችሁ ሊሆን ይችላል ግን ያ ያያችሁት ያ የሰማችሁት ድምፅ የእግዚአብሔር ድምፅ ከሆነ እመኑኝ፣ በሕይወታችሁ ላይ ይሆናል። እግዚአብሔር አንድ ጊዜ ተናገረኝ ያዘው። እግዚአብሔር ስንት ጊዜ ተናገረው? አንድ ጊዜ። በደንብ ጩሁና እስኪ፣ በደንብ በደንብ። እግዚአብሔር አንድ ጊዜ ተናገረ። ጉባኤው ደግሞ ይበል እስኪ። እግዚአብሔር አንድ ጊዜ ተናገረ። እስኪ ጉባኤው ብቻ ይበል። ጉባኤው ብቻ ይበል ዛሬ እግዚአብሔር በዚያ ጉዳይ በተጨነቅሽበት በተቸገርሽበት እንዴት ይሆናል ባልክበት አንድ ጊዜ ይናገራል፣ እሱም ይሆናል። በደንብ አሜን ብለው ውሰደው። እግዚአብሔር ስንት ጊዜ ተናገረ? አንድ ጊዜ። ስንት ጊዜ ተናገረ? አንድ ጊዜ። እሺ፣ ከዛ በኋላ ምን ሆነ? እኔም ይህን ብቻ ሰማሁ። ኦኬ፣ ያ ሰው ጉባኤው ከእኔ ጋር ይበል። እኔም ይህን ብቻ ሰማሁት። ኦኬ። ዛሬ የሰማችሁት ድምፅ፣ ዛሬ እግዚአብሔር እየተናገራችሁ ያለው አንድ ነገር ነው። ምን ብሎኛል ላልኳችሁ፣ እግዚአብሔር ነቀፌታችሁን ያስወግደዋል። እግዚአብሔር ስንት ጊዜ ተናገረኝ አለ ባሪያው። እኔ የቱን ብቻ ሰማሁ አለ። ይህም ብቻ ሰማሁ የቱን? እግዚአብሔር ነቀፌታችሁን ያስወግደዋል የሚለውን ድምፅ። ቀኞቻችሁን ከፍ አድርጉና እግዚአብሔር በሉ ነቀፌታዬን ያስወግደዋል። ድገሙና በሉ፣ በጌታ በኢየሱስ ስም እግዚአብሔር ነቀፌታችሁን ያስወግደዋል። በእናንተ ሰበብ የወዳጆቻችሁን፣ በእናንተ ሰበብ የጓደኞቻችሁን፣ በእናንተ ሰበብ የእህቶቻችሁን፣ በእናንተ ሰበብ የወንድሞቻችሁን ነቀፌታ እግዚአብሔር ያስወግደዋል። ው ሙሉ ቁጥሩን በለው፣ አስራ አንድን። እግዚአብሔር አንድ ጊዜ ተናገረ እኔም ይህም ብቻ ሰማሁ፣ ኃይል የእግዚአብሔር ነው። በቃ እግዚአብሔር አንድ ጊዜ ተናገረ እኔም ብቻ ሰማው፣ ኃይል ማነው? የእግዚአብሔር ነው። ስለዚህ ኃይል የእግዚአብሔር እንደሆነ አምናችሁ እግዚአብሔር አንድ ጊዜ እንደሚናገር አንድ ጊዜ ደግሞ የሰማችሁት እንደሚሆን አምናችሁ ጥቂት ደቂቃ ከታገሳችሁኝ እግዚአብሔር ለልቤ ያለኝን እላችኋለሁ። መንፈስ ቅዱስ ደግሞ እንደመራኝ እጸልይላችኋለሁ። ያ ጉዳይ ይሆናል። አጠገብ ያለው ሰው ንከውና፣ ያ ጉዳይ ይሆናል በለው። ዘካርያስ ሕይወት ላይ እና ኤልሳቤጥ ሕይወት ላይ ይሆናል የሚባለው ነገር በፍጹም የለም። ነገሩ እንደማይሆን ያስቡት እንጂ እንደሚሆን የሚያውቀውን እግዚአብሔርን ግን ማምለክ አላቆሙም። በጣም ክፍሉ ላይ እያለ ዘካርያስ እያገለገለ መልአኩ ገብርኤል መጣና በቀኙ ቆመ። የምስራች ነገረው፣ የምስራች ነገረው። አይሆንም ብሎ ተስፋ ስለቆረጠን አይቻልም ብሎ ተስፋ ስለቆረጠ አምኖ መቀበል አቃተው። ምን አለው አቃተው። ምን ብሎ ስለነበረ፣ አይሆንም ብሎ ስለነበረ። ኦኬ፣ የሆነ ሰው አይሆንም ባልከው ጉዳይ ላይ እግዚአብሔር ዛሬ ይመጣል። ያ አይሆንም ያልሽውን ጉዳይ እግዚአብሔር ዛሬ ወደ መሆን ይቀይረዋል። እና የዛሬ ዓመት አለው ሚስት ኤልሳቤት ከናድራሻው እኮ ነው ጠርቶ እና ገና ያልተጸነሰውን ልጅ በሆድ ያልተሰራውን ልጅ ስም አውጥቶለት ስም ጠርቶለት ነግሮት ሄደ። ለመቀበል ተቸገረ። ይህ ትንቢት እስኪፈጸም ድረስ አለና አፉን ምን ብሎት ዘግቶ ዲድ አድርጎት ሄደ። የሚገርማችሁና የሚደንቃችሁ ነገር ስለ ዘካርያስ አንድ ነገር ብቻ ነግሬያችሁ ልለፍ። በአገልግሎቱ በዙሪያው የነበሩ ካህናትና የካህናት ልጆች ሁሉ የሚቀኑበት ሰው ነው። በእድሜ የገፋ ነው። አቅሙ ጉልበቱ ምናምን የደከመ ሰው ነው። ቤት ላይ ደግሞ የሚያደክመው ነገር አለ፣ ነቀፌታ አለ። በዛ ሁሉ ግን በጽናት ቆመው አምላኩን እግዚአብሔርን ያገለግላል። ደስ ሲል ይሄ እጣ ይውደቅብን፣ ይሄ እጣ ይውደቅብን። ቁርስ በልተን ምሳ ሲጎልብ እግዚአብሔር አሁንስ አበዛው የምንል ሰዎች ነን እዚህ የተሰበሰብነው ምድሪቱ ላይ ያለ ሁሉ እውነቴን እኮ ነው ምነግራቸው። ቀን ከፋ ወዳጃ ጠፋ ብለን በእግዚአብሔር የምናማረር ሰዎች ነን ያለ ነው። የምናጉረመርም ሰዎች ነን ያለ ነው። ያደረገልንን ትተን ያልተደረገልንን እየቆጠርን እግዚአብሔርን የምንከስ ሰዎች ነን ያለ ነው። ዘካርያስ ግን በሕይወቱ አንድም ቀን እንዲህ ያለ የስንፍና ንግግር ተናግሮ አያውቅም። ነገር ግን የእግዚአብሔር ጊዜ በመጣ ሰዓት ሰነፈ። ታውቃላችሁ አንዳንድ ጊዜ ያደከማችሁ ነገር ላይ እግዚአብሔር ሲመጣ የባሰ ትደክማላችሁ። አብርሃም በጥበቃው መካከል እግዚአብሔር እያሞኘው እንዳለ ሲያስብ አስራ ሰባተኛው ምዕራፍ ላይ መጣ። እኔ ኤልሻዳይ ነኝ። የመጨረሻ ቃል እግዚአብሔር መጀመሪያ ለአብርሃም ታላቅነቱን ሲገልጥለት እኔ ኤልሻዳይ ነኛለሁ። አስራ ሰባተኛው ምዕራፍ ላይ መጥተው እና ይሄ ኤልሻዳ የሆነው እግዚአብሔር በደከምንበት ጉዳይ ላይ ልክ ሻርፕ ሲመጣ የባሰ ነው። ምን ደግሞ ይሄ የሰው ባህሪ ነው። ዛሬ በምንም አይነት መጠበቅ ውስጥ፣ በምንም አይነት ድካም ውስጥ እግዚአብሔር ጣልቃ ይገባል። የሚያመልከው አምላኩ እግዚአብሔር፣ የሚያገለግለው አምላኩ እግዚአብሔር፣ ሁሉን ማድረግ የማይሳነው እግዚአብሔር እሱ እንደ ተናገረው እያወቀ ለማመን ተቸገረ። የዛሬ ዓመት ሚስት ኤልሳቤጥ ወንድ ልጅን ትወልዳለች አለውና ስሙንም አለው ዮሐንስ ትለዋለህ ማመን ባቃተው ጊዜ መልአኩ ይህ የትንቢት ቃል አካል እስኪለብስ አለ ስጋ እስኪለብስ አ አለ እስኪፈጸም አለ እስከ ዛሬ ዓመት ድረስ አለ ዲዳ ሆነ ትኖራለህ የዘካርያስ መቆየት ከውጭ ያሉ ሰዎችን አስጨንቋቸዋል ግን መልእክት እየተቀበለ ነበር ቢያምንም ባያምንም እንዲሁና ዛሬ በጌታ በኢየሱስም ስም ባመናችሁበትም ባላመናችሁበትም ጉዳይ እግዚአብሔር ይምጣ። እረ እንደዚህ ይሁን እንደው ያለማመናችሁን ድንበር እግዚአብሔር ጥሶ ነገራችሁን ይስራው። ያለማመንህን ድንበር እግዚአብሔር ጥሶ ነገርህን ይስራው፣ ነገራችሁን ይቀይር። ይሄ እግዚአብሔር እንደተናገረ ወደ ኤልሳቤጥ መጣ። በኋላ እናንተ የሚቀጥሉትን ቁጥሮች እያነበባቸው ይሄዱ እና 24ኛው ቁጥር ላይ ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። እግዚአብሔር ሰው አንድ አመት፣ ሁለት ዓመት፣ ሶስት አመት አስቆጥሮ እኮ አይደለም። ከዚያች ምን በኋላ ወር በኋላ ዛሬ በዚህ ወር በሚቀጥለው ወር ይሄ አመት ሳያልቅ በጌታ በኢየሱስ ስም እግዚአብሔር ከተናገረው ከትንቢቱ ቃል ጋር የሚገናኝ ሰው አለ። የትንቢቱ ቃል አካል የሚለብስለት ሰው አለ በኢየሱስ ስም። እኔ አሜን አሜን ብዬ ወስቻለሁ። ለአንቺም በኢየሱስ ስም የሆነለሽ ለአንተም በኢየሱስ ስም የሆነለህ ከዚህ ወር በኋላ ሚስቱም ኤልሳቤትም ምን አለች? ጸነሰች። ኤልሳቤት የምትጸንስበት እድሜ ላይ የምትጸንስበት ወራት ላይ የምትጸንስበት ጊዜ ላይ አይደለች ኦሬዲ የተፈጥሮ ስርዓት ክዷታል። የምታመልከው አምላኳ እግዚአብሔር፣ የሚያመልከው የሚያገለግለው አምላኩ እግዚአብሔር ግን ይህንን ቤትና ቤተሰብ ምን አላለም? አልከዳም፣ አልተዋቸውም አልረሳቸውም አልጣላቸውም። የሰዎች ነቀፌታ በህይወታቸው ላይ ያለ የሰዎች ንግግር፣ የእጆቻቸው የጣቶቻቸው መጠቋቁም፣ ምንም እንኳ ያደከማቸው ሰዎች ቢሆኑም አምላካቸውን እግዚአብሔርን ማምለክ ግን አላቆሙም። አጠገብ ያለውን ሰው ንካውና እኔና ቤቴ በሉ እግዚአብሔርን እናመልካለን። በእኔ ቤት ላይ በለ፣ አምልኮ አይቆምም። በእኔ ቤት ላይ በለ እግዚአብሔር መንፈስ ቅዱስ እንግድነት አይሰማውም። ዘካሪያስ ቤት ላይ መንፈስ ቅዱስ እንግድነት አይሰማው፣ እግዚአብሔር እንግድነት አይሰማውም። ክብር ለኢየሱስ ይሁን። ኢየሱስ እንግድነት አይሰማውም። እናንተ ቤት ላይስ እና ቀጥሎ ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን አምስት ወር ሸሸገች። ጌታ ምን ባላት ጊዜ በተመለከታት ጊዜ። ይሄ ወር በጌታ በኢየሱስ ስም አምኖ ለሚቀበል ለአንድ ሰው ጌታ የሚመለከትሽ ወር ነው። ይሄ ወር እግዚአብሔር የሚያይሽ ወር ነው። ይሄ ወር ያንን ጉዳይ እግዚአብሔር የሚነካበት ወር ነው። ይሄ ወር ከዚያ ወር በኋላ ለምሳሌ አልተጻፈም እንጂ መልአኩ ገብርኤል መጥቶ ለዘካርያስ ሲነግረው ወሩ የካቲት ሊሆን ይችላል። ከዚያ ወር በኋላ አለ የካቲት መጀመሪያ ይሁን አጋማሽ ይሁን መጨረሻ ብቻ በወር ውስጥ የሆነ ቀን መጥቶ ምን ብሎታል ተናግሮታል እና ከየካቲት ወር በኋላ ማለት ነው ምን ላይ መጋቢት ወር ላይ ኤልሳቤጥ ምናለች ፀነሰች የሆነ በሰላሳ ቀን ውስጥ እግዚአብሔር አሳልፎ የሚሰጥሽ ምርኮ አለ። በሰላሳ ቀን ውስጥ እግዚአብሔር አሳልፎ የሚሰጥ ምርኮ አለ። ከዚህ ወር በኋላ በሚቀጥለው ወር ከመጀመሪያው ቀን ጀምሮ እግዚአብሔር የሚያሳቅፋችው ነገር አለ። እግዚአብሔር በተመለከተኝ ወራት ነቀፌታዬን፣ አለች አስወገደልኝ። እናንተ እንደ ሰው ምላስ፣ እንደ ሰው ንግግር የሚያቆስል ነገር የለም እኮ የሚያሳምም ነገር የለም። ኤልሳቤጥ ምን ምን እንደተባለች በዝርዝር አልተናገረችም አልተጻፈም፣ እንጂ ምናልባት በዘመኑ ለነበሩ ሰዎች እሷ እንዲና እንዲያ ብላ አውርታ ሊሆን ይችላል። ግን የነቀፌቷ ክብደት በጣም እንደሚያስጨንቃት ወይም እንዳስጨነቃት የምታውቁት ምንድን ያለችው፣ እግዚአብሔር በተመለከተኝ ወራት አለችና ነቀፌታዬን ከእኔ ላይ ምን አለው አስወግድ። እግዚአብሔር ነቀፌታችሁን ያስወግድላችሁ። የትኛውንም አይነት ነቀፌታ ዛሬ ስለ ልጅ ብቻ አይደለም ስለ ጽንስ ብቻ አይደለም እያወራው ያለው የትኛውም በህይወት ላይ የመጣውን ነቀፌታ እግዚአብሔር ከዘመንና ዘላለም ላይ ያስወግድል፣ ከቤትና ከህይወት ላይ ያስወግድል፣ ከኑሮና ከአገልግሎታችሁ ላይ ያስወግድላችሁ። ነቀፌታ ማለት ምን ማለት እንደሆነ ታውቃላችሁ። አንገት የሚያስደፋ ጉዳይ ማለት ነው። ቀና እንዳት የሚያደርግ ጉዳይ ማለት ነው። አፍህን ሞልተህ ከሰዎች ጋር እንደ ሰው እንዳታወራ የሚያደርግ ጉዳይ ማለት ነው። ምንም ሳያንስብህ ምንም ሳይጎልብህ ሁኔታ ነገሮች ሴጣን የሆነ ሰዎች የሚያጎሉብህ ነገር ያጎደሉብህ ነገር በህይወት ላይ ሲኖር ማለት ነው። አንተ በአቅም ልትቀይረው ማትችለው 24 ሰዓት ብትሰራ 48 ሰዓት 72 ሰዓት ያለ እንቅልፍ ብትሰራ መቀየር ማትችለው ጉዳይ ማለት ነው። ነቀፌታ ማሲሰራ ብቻ የሚቀየር ማሲሰራው ብቻ የሚቀየር እርግጠኞች ናቸው። እንግዲህ ያው ዛሬ እግዚአብሔር ነገርን ይሰራዋል፣ ይቀየራል። እግዚአብሔር ብቻውን ሲሰራ የሚቀየር ጉዳይ ይሄ ብቻ አይደለም። ይሄ ብቻ አይደለም። በጣም የሚገርመው ነገር ስንቶር ራሷን ሸሸገች ይላል መጽሐፍ። ስንቶር በጣም የሚገርመውና የሚደንቀው ነገር የነቀፌቷን ክብደት ደግሞ ይሄ ክፍል ያሳያል። ምን አለ የምትጠብቀው ጉዳይ ነው። ምን አለ የሰማቸው ትንቢት ነው። ምን አለ እግዚአብሔርን የምታመልክ ሴት ነች። ምን አለ ባትሸሸግ ዋው ብላ ልክ መጸነሷን እንዳወቀች እርግጠኛ ሆና ጌታ ሆይ ተመስገን እያለች አደባባይ ወጥታ ወዳጆቿ መካከል ተገልጣ ስም ብላ ብታሸበሽም እንደ ቀድሞ ብታመልክ አያቸው የነቀፌታው ብዛት እና ኤልሳቤጥ አንድ ነገር የፈራች ይመስለኛል ያገሬ ሰው ሲተርት እንደዚህ ይላል። በወደቀ እንጨት ምሳሪ ይበዛዋል ይላል። ምን ባለ አትውደቁ እንጂ ጊዜም፣ ቀንም፣ ሁኔታም፣ ሰውም፣ ሰይጣንም አይጣላችሁ እንጂ ከወደቃችሁ በኋላ ለውድቀታችሁ መረጃና ማስረጃ ለመሰብሰብ የሚሮጡ ሰዎች ብዙ ናቸው፣ ብዙ ናቸው እና የሩቃ የቅርብ ሰዎች ናቸው እንደዛ የሚያደርጉትና፣ ኤልሳቤጥ የሩቆቹን አይደለም የቅርቦቹን ወዳጆቿን አይታ ፈራች። ከዘመድም ከወዳጅም አሁን ልሸሸጋለች። ፈራው ፍርሃቴን አንተ ስትናክ አንዳንድ ጊዜ ታውቃላችሁ ፍርሃት ራሱ ያስፈራራቸዋል። የምትፈልጉትን ነገር አይታችሁታል። የምትፈልጉት ነገር ጋር ደርሳችኋል። የምትፈልጉት ነገር ወደ ህይወታችሁ መጥተዋል። ነገር ግን አምናችሁ ልትቀበሉ ትፈራላችሁ። ኤልሳቤት የምትጠብቀው ነገር ነው፣ የሰማችሁ ነገር ነው። ግን ፈራች። ቢኮዝ በዚህ እድሜ፣ በዚህ ዘመን፣ በዚህ ሰዓት፣ በዚህ የተፈጥሮ ስርዓት ውስጥ እንዲህ አይነት ተአምራት ሊሆን አይችልም። በቃ ከገፋም ገፋ ከጠፋም ጠፋ ለትንሽ ጊዜ ራሴን ላጥፋ አለች። ተሸሸገች ነው የሚለው ቃል በቃል ተሸሸገች ተደበቀች፣ ተሰወረች ከሰው አይ ግን ከእግዚአብሔር አይን መሰወር አትችልም። እሷ ተሸሽጋለች፣ እግዚአብሔር ስራውን እየሰራ ነው። የሆነ ሰው የሆነ ሰው አቅም አጥቷል፣ እግዚአብሔር ስራውን እየሰራ ነው። የሆነ ሰው ደክሟል፣ እግዚአብሔር በስራ ላይ ነው። የሆነ ሰው ዝሏል፣ እግዚአብሔር በስራ ላይ ነው። የሆነ ሰው ተስፋ ቆርጧል፣ እግዚአብሔር ግን በስራ ላይ ነው። ታምራት ተአምራት ማድረግ የማይቸግረው ጌታ ወዳጇን ማርያምን ወደ ቤቷ ላክ። ክብር ለኢየሱስ ይሁን። እሷ ራሱ የሰማችው የምስራች ቃል አለ አለና ያንን የምስራች ቃል በውስጧ እንዳነገበች ለኤልሳቤት ማውራት ፈልጋ ይሁን እንደው በውስጧ እሷም ደብቃ ለመኖር ይሁን ሀሳቧ ባይታወቅም በግልጽ አልተጻፈም። ወደ ማን ቤት መጣች? ወደ ዘካሪያስ ቤት ኤልሳቤት ወዳለችበት ቤት መጣች እና ሰላምታን ምን ስትላት ነው የሚለው መጽሐፉ። እናንተ ወደ ሰው ቤት ስትሄዱ አሁን አሁን ቀረ እንጂ አሁን አሁን ቀረ እንጂ ድሮ በአባቶቻችን ዘመን በአያቶቻችን ዘመን ሰው ቤት ሲገቡ ወይም ሰው በራፍ ሲደርሱ አይደለም የሚያንኳኩት ገና መንደራቸው ሰፈራቸው ሲደርሱ ሰላም ለዚህ ሰፈር ሰላም ለዚህ ቤት ነበር የሚባለው እና ማርያም ደጇን ከማንኳኳቷ በፊት ነው ሰላምታ ያቀረበችላት። ሰላም ለዚህ ቤት ስትል በኤልሳቤጥ ማህፀን ውስጥ ሆድ ውስጥ የነበረው ጽንስ ምን አለ? አይሰማም አይሰማም እረ አይሰማም። በህይወት ይኖራል አይኖርም? ያለችው ጉዳይ ዘለለ። የለም ያልከው ዛሬ ወደ መኖር ተቀይሯል እያልኩ ነው። የለም ያልሽው ወደ መኖር ተቀይሯል እያልኩች ነው። ኤልሳቤጥ የሆነ ነገር ውስጥ እንዳለ ሴንስ አድርጋለች። በሳይንስም ይሁን በባህላዊ መንገድ በተፈጥሮ ብቻ በሆነ ነገር አውቀዋለች። ግን ይቀጥላል አይቀጥልም ነው። ዘጠኝ ወር ይደርሳል ይወለዳል አይወለድም? ያድጋል ይሞታል ነው ስጋቷ። እግዚአብሔር በተናገራችሁ ጉዳይ ላይ የፈራችሁ የሰጋችሁ ሰዎች ካላችሁ፣ አቶ እንትና በተናገሩት ጉዳይ እኔ የለሁበትም። እግዚአብሔር በተናገረው ጉዳይ ግን የፈራችሁና የሰጋችሁ ሰዎች ካላችሁ መልእክት አለኝ። ያ ጉዳይ ያድጋል። ያ ጉዳይ ይወለዳል። ያ ጉዳይ ይጨምራል። ውሰዳሚ ይሁንላችሁ በኢየሱስ ስም። ውሰጂው ይሁንልሽ በኢየሱስ ስም። የማርያምን ድምፅ በሰማች ጊዜ ጆሮቿ ብቻ አይደሉም የቆሙት ልቧ ብቻ አይደለም የመታው። ለመውጣት ብቻ አይደለም እግሮቿ የፈጠኑት። በውስጡ ያለው ጽንስ ዘለለ። ዛሬ በጌታ በኢየሱስ ስምና ስልጣን ከምትጠብቁት ነገር ጋር እግዚአብሔር ካስጠበቃችሁ ከዛ ጉዳይ ጋር ያገናኛቸዋል። አንድ ሰው ቀኙን ከፍ አድርጎ በጌታ በኢየሱስ ስም ይበል፣ ከጠበቅኩት ነገር ጋር እግዚአብሔር ካስጠበቀኝ ነገር ጋር ዛሬ በተአምራት ገናኝበት ቀን ነው። በኢየሱስ ስም አሜን ላለ ሰው ይሁንለት። ኦኬ፣ ዝቅ በሉና ቁጥር 36 እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅኗ ወንድ ልጅ ጸንሳለች። አሁን መጸነሷ ተረጋገጠ። ለእርሷም መካን ትባል ለነበረችው ይህ ስድስተኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ከማርያም ጋር ነው የሚያወራው መልአኩ። ቁጥር 39 ማርያምም በዚህ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ቁጥር 41 ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ በጌታ ፍቅር ወዳቸዋለሁ። ሁለት ሰከንድ በእግሮቻችሁ ትቆሙልኛላችሁ። ቁጥር አርባ አንድ ላይ ሂዱና ሁላችንም አብረን እናንበብ። ደረሳችሁ? ሁላችሁም ድምጾቻችሁን ከፍ አድርጋችሁ ነው። ኤልዛቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱም በማህፀኗ ውስጥም ዘለለ፣ በኤልዛቤጥም መንፈስ ቅዱስ ሞላባት። ዛሬ እንደዚህ ይሆናል። በውስጣችሁ የተጸነሰው የመንፈስ ቅዱስ ጽንስ ዛሬ በጌታ በኢየሱስም ይገለጣል በኢየሱስም ይገለጣል። ያብቻ ያ ብቻ አይደለም መንፈስ ቅዱስን በኃይልና በድንቅ በተአምራት ሞሉታላችሁ። መንፈስ ቅዱስ በላያችሁ ላይ ይመጣል። መንፈስ ቅዱስ በላያችሁ ላይ በመጣ ጊዜ ልጅ ለሌላችሁ ልጅ ይሰጣል። በረከት ለሌላችሁ በረከት ይሰጣል። ጸጋ ለሌላችሁ ጸጋን ይሰጣል። ሰላም ለሌላችሁ ሰላምን ይሰጣል። ቀኞች ከፍ ይበሉ። ሰላምን የሚሰጥ ልጅን የሚሰጥ፣ ጸጋን የሚሰጥ፣ በረከትን የሚሰጥ፣ ፈውስን የሚሰጥ የዘላለም አምላክ የዘመናት ንጉሥ እግዚአብሔር ዛሬ በመንፈሱ በኃይል ባንተ ላይ ይምጣ። በመንፈሱ በኃይል ባንቺ ላይ ይምጣ። አንድ ሰው ይጮህና ዛሬ ይበል። ዛሬ የእግዚአብሔር መንፈስ የእግዚአብሔር መንፈስ በእኔ ላይ በእኔ ላይ በኃይል በስልጣን ይገለጣ ይገለጣል። ወንዶችና ሴቶች ለየብቻ፣ ቅድሚያ ለሴቶች። ሴቶች እጆቻችሁን ከፍ አድርጉ፣ ልቦቻችሁን ክፈቱ፣ በእምነት ተመላለሱና ይህንን ቃል በሉ። እግዚአብሔር ሆይ በሉ ኤልሳቤጥን እንደ ጎበኛሃት ነቀፌታዋን እንዳስወገድክላት ክላት ከኔ ህይወት፣ ከኔ ቤት፣ ከኔ ኑሮ ላይ ነቀፌታዬን ስለምታስወግድ አመሰግንሃለሁ። አሜን ላለ ይሁንለት። አሜን ላለች ይሁንላት። አሜን ላሉ ይሁንላቸው። ወንዶች ቀኞቻችሁን ከፍ አድርጉ። ምንም ይሁን በህይወታችሁ ላይ ያለ ነቀፌታ፣ እኔ እምለውን ከእኔ በኋላ በሉ። እግዚአብሔር ሆይ በሉ

ዛሬ እንደዚህ ይሆናል። እንደ ቀንበር የከበደባችሁ ይሰበራል፣ እንደ ተራራ የተጫናችሁ ይናዳል፣ መንገድ የዘጋባችሁ ይነሳል፣ ጉድጓድ የተቆፈረባችሁ ይደፈናል። እግዚአብሔር በነገሮቻችሁ ጣልቃ ይገባል። አንድ ሰው ይጩና በእኔ ነገር ይበለኝ እስቲ እግዚአብሔር ዛሬ ዛሬ ጣልቃ ይገባል። የኔ ጉዳይ፣ የኔ ጉዳይ ወደ መከናወን ተቀየረ፣ ወደ መከናወን ተቀየረ። እመኝኝ እግዚአብሔር ነገርን ወደ መከናወን ቀይሮታል። እመኝኝ እግዚአብሔር ነገርሽን ወደ መከናወን ቀይሮታል። ተቀየረ፣ ተቀየረ፣ ተቀየረ፣ ተቀየረ። በሉ እስቲ ተቀየረ፣ ተቀየረ፣ ተቀየረ፣ ተቀየረ። የኤልሳቤጥን ነገር የቀየረ የዘካርያስን ነገር የቀየረ እግዚአብሔር አንድ የተናገረ እነሱም ያንን ብቻ ሰምተው ኃይል የእግዚአብሔር ሆኖ ተገልጦ በጌታ በኢየሱስም የትንቢታቸው ቃል አካል ለብሶ እንደታቀፉት እንደዛ ሁሉ ሰው እንዲህ ይበል እስቲ። አንዳንዶቻችሁ ልጅ፣ አንዳንዶቻችሁ በረከት፣ አንዳንዶቻችሁ ሰላም፣ አንዳንዶቻችሁ ደስታ፣ አንዳንዶቻችሁ ጸጋ የምትታቀፉበት ምሽት ይሆን፣ የምትታቀፉበት ሌሊት ይሆን። እግዚአብሔር ያየላችሁን ያሳቀፋቸው። እግዚአብሔር የልባችሁን መሻት ያሳቀፋችሁ፣ እግዚአብሔር የተናገራችሁን በሕይወታችሁ ሁሉ ላይ ይፈጸምላችሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። ከዚህም ወራት በኋላ ኤልሳቤት ጸነሰችና ነቀፌታዬን ከሰዎች መካከል አስወገደልኝ እንዳለች ዛሬ ከእናንተም ከሰዎችም መካከል ነቀፌታችሁ ይወገድ። እግዚአብሔር ነቀፌታችሁን ያስወግድላችሁ በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሦስቱ ስላሴ ስም አጸናሁት። ከፈጸመ እልልታ፣ ጭብጨባ ለጌታ